አይ ኤም ኤፍ በመባል የሚታወቀው ምክትል ሊቀመንበር የሆኑት ይፋዊ የስራ ጉብኝት እያደረጉ ነው የሚገኙት በኢትዮጵያ በይፋዊ የስራ ጉብኝታቸውም ከክቡር ጠቅላይ ሚኒስትሩ ጋር ተገናኝተው በዝርዝር ተዋይተዋል እንዲሁም የማክሮ ኢኮኖሚ የሚሰሩ ተቋማት ኃላፊዎች ያሉበት የኢኮኖሚክ ማኔጅመንት ቲም ጋርም ተዋይተዋል እንዲሁም ኢትዮጵያ ውስጥ ካሉ የተለያዩ የፕራይቬት ሴክተር ተወካዮችም ጋር በዝርዝር ተዋይተዋል እንዲሁም የኮሻ ሃይድሮኤሌክትሪክ ፓወር ዳም ቦታው ድረስ በመገኘት ጉብኝት አድርገዋል። ይሄ እንግዲህ ከፍተኛ የአይኤምኤፍ የስራ ኃላፊ በኢትዮጵያ ጉብኝት ሲያደርጉ ሁለተኛው ነው። የተቋሙ ሊቀመንበር በዚሁ ዓመት በፈረንጆቹ ዓመት ውስጥ ጉብኝት አድርገው ነበረ። ይሄ ጉብኝት የሚያሳየው የዓለም አቀፉ የገንዘብ ድርጅት እና በኢትዮጵያ መካከል ያለው የልማት ትብብር በኢኮኖሚክ ሪፎርም ትብብር በከፍተኛ ደረጃ እያደገ የመጣ መሆኑን የሚያሳይ ነው። በተለይ ደግሞ ኢትዮጵያ እያካሄደች ያለችው ሁሉን አቀፍ የተሟላ የማክሮ ኢኮኖሚ ማሻሻያ እጅግ በጣም ውጤታማ በሆነ መልኩ የተተገበረና የባለፉት አንድ አመት ተኩል ውጤት በከፍተኛ ደረጃ ኤክስፖርትን በማሳደግ የዋጋ ንረትን በመቀነስ የመንግስት ገቢን በማሻሻል የተረጋጋ የውጭ ምንዛሪ በግብይት ላይ ተመሰረተ በገበያ መሪ ላይ ተመሰረተ የተረጋጋ የውጭ ምንዛሪ ተመን እንዲኖር በማድረግ ረገድ ከፍተኛ አስተዋጽኦ አበርክተዋል። በዚህም ኢትዮጵያ ከዓለም አቀፍ የገንዘብ ድርጅት እንዲሁም ከዓለም ባንክም እንዲሁም ከአበዳሪ ሀገሮች ጋር የተሳካ ትብብር እያደረገች ነው የምትገኘው። በእዳ ቅነሳ ወይም እዳን ከማሸጋሸግ አንጻር ስኬታማ የሆነ ድርድርም አድርጋ ኤምኦዩም ተፈርሞ ተፈርሙ የማጠቃለያ ስራዎች ከእያንዳንዱ ሀገርና ፋይናንስ ተቋማቱ ጋር እየተካሄደ ነው የሚገኘው። የዓለም አቀፉ የገንዘብ ድርጅት በኢትዮጵያ የሚሰጠውን ድጋፍ በከፍተኛ ደረጃ አጠናክሮ የቀጠለበት ሁኔታ ነው ያለው። እንዲሁም በዓለም ባንክ በኩል መደበኛ የልማት ፕሮግራሞች እና እንዲሁም ከማክሮ ኢኮኖሚ ጋር የተገናኙ የፖሊሲ ፋይናንሲንግ ድጋፎችን በከፍተኛ ደረጃ በየጊዜው ተግባራዊ የተደረጉ ነው የሚገኙት። ይሄም በታሪካችን ትልቁን እና ከፍተኛውን የሆነውን የልማት አጋርነት ድጋፍ ለሪፎርማችን በከፍተኛ ደረጃ ማሻሻል የተቻለበት ነው። የኢትዮጵያ መንግስትም የሪፎርሙ የራሱ ሪፎርም ነው። እነዚህ ተቋሞች ድጋፍ ነው የሚሰጡን ይሄ ሪፎርም ባለፉት ሰባት ዓመታት ነው የተጀመረው። በተለይ ጠንካራና ዘላቂ እድገትን ማረጋገጥ የእድገት ምንጮችን የማስፋት ሁሉም በእድገት ላይ ሚና ያላቸው ኃይሎች በከፍተኛ ደረጃ ውጤታማ እንዲሆኑ ማስቻል፣ በዚህ ሂደትም የግሉን ዘርፍ ውጤታማነት እና በኢኮኖሚ እድገት ውስጥ ያለውን ድርሻ በከፍተኛ ደረጃ ለማሳደግ የተሰራ ያለው ስራ በከፍተኛ ደረጃ ውጤታማ ነው የሆነው። በግብርናው ዘርፍ እጅግ በጣም ከፍተኛ ውጤት እየመጣ ነው የሚገኘው የኢንዱስትሪ የምርት አቅማችንን ለማሳደግ የተሰራው ስራም በከፍተኛ ደረጃ ውጤት እያመጣ ነው ያለው። ኤክስፖርታችን በከፍተኛ ደረጃ እያደገ ነው ያለው። ገበያችንም በከፍተኛ ደረጃ እያደገ ነው ያለው። አጠቃላይ ደግሞ የባንኮች በአጠቃላይ በኢኮኖሚ የሚሰጡት የብድር አቅርቦት በተለይ ደግሞ ለግሉ ዘርፍ የሚሰጡት የብድር አቅርቦት በከፍተኛ ደረጃ ነው ያደገው። የባንኪንግ ዘርፍ ጤናማነትና ውጤታማነት በከፍተኛ ደረጃ እየተሻሻለ ነው ያለው። በሞኔታሪ ፖሊሲም ዘመናዊ ሞኔታሪ ፖሊሲም በመከተል ረገድ የተጀመረው ስራ ኢንፍሌሽንን በመቀነስ አጠቃላይ የፋይናንስ ዘርፉን በማሳደግ ረገድ እና ሬጉላተሪ አቅሙን ከማሳደግ አንጻር በከፍተኛ ደረጃ ውጤት የመጣበት ሁኔታ ነው ያለው። የማዕድን ዘርፍ ልማታችንን ከማነቃቃት አንጻር የተሰሩ ያሉ ስራዎችም እንዲሁም በከፍተኛ ደረጃ ውጤት እያመጡ ነው። በቱሪዝም ዘርፍ አጠቃላይ የኢትዮጵያ ከፍተኛ ቱሪዝም ሀብት ያላት ሀገር ነች። የቱሪዝም መዳረሻ ቦታዎችን ማልማት የቱሪዝም ሀብቶቻችንን በከፍተኛ ደረጃ መንከባከብና ውጤታማነት በማረጋገጥ ረገድ በጣም ብዙ ውጤት ነው የመጣ ያለው። በኮንፈረንስ ቱሪዝም ብቻ ባለፉት አመታት በጣም ዓለም አቀፍ ብዙ ኮንፈረንሶች በአዲስ አበባ በስፋት መካሄድ ጀምረዋል። በከተማ ልማት ዘርፍም በተለይ የኮሪዶር ልማቱ አጠቃላይ የተቀናጀ የቤቶች ልማት እንዲሁም የስራ እድል ፈጠራ የከተሞች መሰረተ ልማትን የማሳደግ በከተሞች የስራ እድል የመፍጠር ጉዳይ በከፍተኛ ደረጃ ውጤት የመጣበት ሁኔታ ነው ያለው። ለዚህም ትልቁ ማሳያ አዲስ አበባ ነች። በአዲስ አበባ በወንዝ ዳርቻ ልማት በኮሪዶር ልማት አጠቃላይ በሃውሲንግ ኳሊቲ በማሻሻል ረገድ በድሃ ተኮር የሆነውም የቤቶች አቅርቦት በማሳደግ እና አጠቃላይ ለድሃው ማህበረሰብም ሆነ ስራ እድል ፈጠራ ላይ የተሰራ ያለው ስራ በጣም ብዙ ውጤት እያመጣ ነው ያለው። በአጠቃላይ ኢትዮጵያ የዚህ የታሪካዊ የኢኮኖሚ ሪፎርሙ ከሀገራችን የሕዝብ ብዛት እና የኢኮኖሚ አቅም እንዲሁም ጠንካራ ሀገረ መንግስት ከመኖሩ አንጻር ጋር ተገናኝቶ በዓለም ደረጃ ከፍተኛ ግምት የሚሰጠውና በጥሩ ጎዳና ላይ እየተካሄደ ያለና ትልቅ ውጤትም እያመጣ ያለ ነው። በዚህ አቅሙ የኢትዮጵያን ኢኮኖሚ ብቻ ሳይሆን ኢትዮጵያ ከብዙ ሀገሮች ጋር ስለምትጎራበት ቀጠናዊ የኢኮኖሚ ትስስሩም ተጠናክሮ እየቀጠለ ስለሆነ አብዛኛው የምንሰራቸው የመሰረተ ልማት ስራዎች ከጎረቤቶቻችን ጋር የሚያስታስሩን ስለሆነ የኤነርጂ ልማት እንዲሁም የዲጂታል ኢንፍራስትራክቸራችን፣ የመንገድ ልማታችን፣ የባቡር ልማታችን በሙሉ ከቀጠናው ጋር የሚያስታስርን ነው። የኢትዮጵያ አየር መንገድም ቀጠናውን እና አፍሪካን በማሳሰር ረገድ ትልቅ ሚና ነው የተወጣ ያለው። ስለዚህ በዚህ ረገድ የኢትዮጵያ የእድገት አቅም ትልቅ በመሆኑ አንጻር ይሄ አቅም ለቀጠናውም ጭምር ትልቅ የእድገት አስተዋጽኦ የሚያበረክት መሆኑን ነው ዓለም አቀፍ አጋር ድርጅቶች እየገለጹ ያሉት። አጠቃላይ ይሄ ደግሞ በከፍተኛ ደረጃ እየተመራ ያለ በክቡር ጠቅላይ ሚኒስትራችን፣ በአጠቃላይ መንግስት ለዚህ ሪፎርም ትልቅ ትኩረት ሰጥቶ የራሱ ሪፎርም እና በራሱ እምነት ትልቅ ውጤት እያመጣ ያለበት ሁኔታ ነው ያለው። እንዲሁም በተለይ የህዝቡ በልማት ላይ ያለው ተሳትፎም በከፍተኛ ደረጃ ነው እያደገ ያለው። በግሪን ሌጋሲ ኢኒሽቲቭ ብዙ ሚሊዮን ኢትዮጵያውያን 48 ቢሊየን የችግኝ ተከላ ማካሄድ ችለናል። ባለፉት ሰባት ዓመታት ብዙ የልማት ስራዎች በፕራይቬት ሴክተር ድጋፍ ጭምር ኢኖቬቲቭ በሆነ ፋይናንሲንግ መስራት የተቻለበት ሁኔታ ነው ያለው። ስለዚህ የመንግስትና የግል አጋርነት፣ የመንግስትና የህዝብ ትብብር፣ የመንግስትና የግሉ ዘርፍ ትብብር ተጠናክሮ የቀጠለ ነው ያለው። ስለዚህ የእድገት ምንጫችንን በማስፋት ምርታማነታችንን በማሳደግ ከማክሮ ኢኮኖሚ ሪፎርሙ ጋር ተገናኝቶ ውጤታማ የልማት ስራ ጎዳና ላይ የምትገኝ መሆኑን ነው የኢትዮጵያ ኢኮኖሚ ሁኔታ የሚያሳየው። በዚህም የህዝቡ ተጠቃሚነት በከፍተኛ ደረጃ እያደገ ነው ያለው። ኢትዮጵያ በዓለም አቀፍ መድረክ ያላት ተደማጭነት በከፍተኛ ደረጃ እያደገ ነው የመጣው። በቅርቡም በ የተካሄደው ስብሰባ ላይ የነበረ ሚና በጣም ከፍተኛ ነው። በሌሎች ዓለም አቀፍ መድረኮችም ኢትዮጵያ ከሳይዟ ና ውጤታማ ስራ ከመስራቱ አንጻር ጠንካራ ተቋም የተገነባበት ያለ ሀገረ መንግስት ከመሆኑ አንጻር ለዓለም ኢኮኖሚ ለቀጠናው ሰላም ለአጠቃላይ የኢኮኖሚክ ኢንቴግሬሽኑ ትልቅ አስተዋጽኦ የሚያበረከት ኢኮኖሚ ነው። ለዚህም ነው እንደዚህ አይነት ስኬታማ ጉብኝቶች የተካሄዱ ያሉት ማለት ነው። በቀጣይም የኢትዮጵያን ኢኮኖሚ የሚያሳድጉ የተለያዩ ተጨማሪ ኢንቨስትመንቶች በመንግስትና በግሉ ዘርፍ አጋርነት እንዲሁም ደግሞ የኢንቨስትመንትን በማስፋት ረገድ የግሉን ዘርፍ በማበረታታት ብዙ ስራ የሚሰራ ይሆናል። ይሄ አጠቃላይ የምንሰራው የማክሮ ኢኮኖሚ ሪፎርም እድገታችንን በከፍተኛ ደረጃ የሚያሳልጥ ነው የሚሆነው። የግሉን ዘርፍ ሚና በከፍተኛ ደረጃ የሚያሳድግ ነው የሚሆነው። ለግሉ ዘርፍ ምቹ የማክሮ ኢኮኖሚ ሁኔታ ብቻ ሳይሆን አገልግሎት በመሻሻል በግሉ ዘርፍ የሚነሱ የተለያዩ ጉዳዮችንም መፍትሄ በመስጠት ለግሉ ዘርፍ ምቹ የሆነ ሬጉላተሪ ኢንቫይሮንመንት እንዲኖር በማድረግ ረገድም መንግስት ብዙ ሪፎርም እየሰራ ያለበት ሁኔታ ነው ያለው። በዚህ ረገድም ስራዎች ተጠናክሮ የሚቀጥሉ ይሆናል ማለት ነው። ስለዚህ የኢትዮጵያ ኢኮኖሚ እድገት ከፍተኛ ተስፋ የተጣለበትና በዚሁ ተጠናክሮ እንዲቀጥል መንግስት ቁርጠኛ መሆኑ የተረጋገጠበት ነው። አመሰግናለሁ።